የካንሰር ደካማ ጎኖች አንደኛ፣ ከመጠን በላይ የመነካካት ስሜት። ካንሰሮች በቀላሉ ነገሮችን ወደ ልብ የሚወስዱ ከፍተኛ ስሜት ያላቸው ግለሰቦች ናቸው። ይህ ስሜታዊነት ከሁኔታው ጋር ተመጣጣኝ ያልሆነ የሚመስሉ ስሜቶችንና ስሜታዊ ስሜቶችን ያስከትላል። ሁለተኛ፣ ስሜታዊነት። የጨረቃ ተጽዕኖ ካንሰሮችን የሚለዋወጥ ስሜቶችን ሊያጋጥማቸው ይችላል። ጥልቅ ግንኙነት ያላቸውና የሚንከባከቧቸው ቀናት ሊኖራቸው ይችላል፣ ነገር ግን ሌላ ጊዜ ራሳቸውን ያገለሉ ወይም ሊበሳጩ ይችላሉ። ይህም ሌሎች ስሜታቸውን ለመረዳት አስቸጋሪ ያደርገዋል። ሶስተኛ፣ ቁርጠኝነት ካንሰሮች ብዙውን ጊዜ በግንኙነታቸው ውስጥ ደህንነትን ይፈልጋሉ እና ከልክ በላይ መተሳሰር ወይም በሚወዷቸው ሰዎች ላይ ጥገኛ ሊሆኑ ይችላሉ። ይህ የሙጥኝነቱ አንዳንድ ጊዜ ሰዎችን ከማቀራረብ ይልቅ ሊገፋቸው ይችላል። አራተኛ፣ ወደ ሼል ማፈግፈግ ውጥረት ወይም ግጭት ሲያጋጥማቸው ካንሰሮች ጉዳዮችን ፊት ለፊት ከመጋፈጥ ይልቅ ወደ ሼል ያፈሳሉ። ይህ መራቅ ወደ ያልተፈቱ ችግሮችና በግንኙነቶች ውስጥ አለመግባባቶችን ሊያስከትል ይችላል። አምስተኛ ለስህተቱ መንከባከብ፣ የመንከባከብ ባህሪያቸው ጥንካሬ ቢሆንም ካንሰሮች አንዳንድ ጊዜ ደህንነታቸውን ለመጉዳት ከራሳቸው ይልቅ የሌሎችን ፍላጎት ማስቀደም ይችላሉ። ለራሳቸው እንክብካቤን ችላ ሊሉ ወይም አድናቆት እንደሌላቸው ከተሰማቸው ቂም ሊሰማቸው ይችላል። ስድስተኛ ለመልቀቅ መቸገር፣ ካንሰሮች ከሌሎች ምልክቶች የበለጠ ትዝታዎችን፣ ስሜቶችን እና ያለፉ ግንኙነቶችን ይይዛሉ። ይህ አባሪ ወደፊት ለመራመድ እና አዳዲስ ልምዶችን ለመቀበል አቅማቸውን ሊያደናቅፍ ይችላል። ሰባተኛው መከላከያ፣ በስሜታዊነታቸው ምክንያት ካንሰሮች ትችት ወይም ማስፈራሪያ ሲሰማቸው መከላከያ ሊሆን ይችላሉ። ይህ መከላከያ በግንኙነት ውስጥ እንቅፋት ይፈጥራል እና ከሌሎች ጋር ግልጽ ውይይትን ሊያደናቅፍ ይችላል። እነዚህ ድክመቶችን በመቀበል የካንሰር ግለሰቦች በግል እድገታቸው ላይ ሊሰሩ እና በስሜታዊ ሕይወታቸውና ግንኙነታቸው ውስጥ ሚዛናዊ እንዲሆኑ ጥረት ማድረግ ይችላሉ። እነዚህ ተግዳሮቶች በሚፈታበት ጊዜ ጥንካሬያቸውን መቀበል ወደ ጤናማ ግንኙነቶችና የበለጠ ስሜታዊ ጥንካሬን ያመጣል። በዛሬው ቪዲዮአችን የካንሰር ደካማ ጎኑን ቃኝተናል። ሰብስክራይብ እያረጋችሁ እንዲሁም ኤን ቪዲዮ ላይክ እና ለሌሎች እያጋራችሁ በቀጣይ በሊዮ ቪዲዮ እንገናኛለን።